አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ፣ እንዲ እንዲናችሁ ሰላም ናችሁ? እኔ ሰላም ነኝ፣ አልሐምዱ ሊላ አለን። መቼም ማለት ነው ያው እየተወዛወዝን ነው ያለንበትን እያመሰገን አለን። የሰው ልጅ መቼም ጥቃን ውስጥ የሚደርስ ተራ ውስጥ የሚደርስ ድረስ የትም አይደረስም ይጠብቃል ማለት ነው እና አብዛኛችሁ ምና ነው የምትሉም አላችሁ በውስጥም እንትን የምትሉኛላችሁ አልመለስኩላችሁም። ብዙዎቻችሁን ያው ጥሩ ስሜት ላይ ስላል አይደለሁን አልመለስኩት። በጽሁፍም የምመልስላችሁ ማለት ነው። ምክንያቱም እኔ እህቴ ነኔም እናቴም እህቴም ጓደኛዬም ናት። እናቴ እዚህ ታላቄ ያኔ ታላቅ ሲኖራችሁ ልክ እንዴ ምን ልበላችሁ ስለ ራሳችሁ እንጂ በቃ እንዴእንዴ ታናሽነታችሁ ትኖራላችሁ ወይም ደግሞ እንዴ ታናሽ ትቧርቃላችሁ ማለት ነው። እኔ ግን ዛሬ ያን እድሜ ነው አላፍትና የተቀበልኩት ማለት ነው። እና እቴ ታማ አደለም የሞተችብኝ፣ ለእኔ ማመን አቅቶኛል ምክንያቱም የአምስት ቀን ልዩነት ነው ያለን። የአምስት ቀን ልዩነት ይኑረን እንጂ ማስገኝ ኑረት አይደውላለች። መእሪብ ላይ መእሪብ ላይ ስደውልልኝ ሴትዮዋ ስላለች ው ሴትዮቱ ታውቃላችሁ፣ ላችሁም ጥሩ ስልክ ላይ ችግር ስላላት አይኔ እያየሁ አይኔ እያየው ስልኩን ላነሰው አልቻልኩም ማለት ነው ግን ትደውልልኛለች እሷ ብዬ የጠበቅኳት ተዛምዶ ምክንያቱም እሷ ናታ በተደጋጋሚ የምጠራኝ የእናቴ ልጅ ትለኛለች፣ ጥፍት ስል ጣፋሽ ትለኛለች። አለው እኮ እህቴ፣ ያን መቼ ብሎ ነው ስላት፣ ቸ ተረገመ ሴት ጋዦች፣ ትንሽ ቀን ነው ትለኛለች። ያኔ በሰአቱ ቤቴን ጨርሽ እንዲገባ ነው ግብ ግብ የያዘችው እህቴ። ምክንያቱም እዴጋ ቆይቻለሁ፣ ተተገናኘው አስር አመቴ ነው አገር ቤት እያለሁ እኔ መመጫት ነው በሰአቱ እሷም መመጫት ናት። ያለችበት ርቀት አለው ከሚሴ ውስጥ ነው። እና እሷም ልጅ ይዛ ለመጣት በጣም ከባድ ነው በዚያን ሰአት እኔም በዚያን ሰአት ከባድ ነው። እንግዲህ ለአስር አመት ሙሉ በስልክ እንጂ በአካል አላገኘኋትም። እህቴን ናፍቄ ቀረሁ። ጓጉቼ ቀረው። እጎቴ ሲሞት የአርባ ቀን በጫት ናት ገና እጎቴን አልቀበረችም፣ መሄድ ያልቻለችም ግን ልክ የአርባው ሂድ ያለች እሷ ማለት ነው። የአርባ ሁለት ወር ነው። በአርባው ዴልስ እሱ አርባ ቀንድ ሞላት አይሞተው ለአርባው ሄደች። ሁለት ወር ሞላት። ያው እንደነገሩ አድርጋ ልጅቱን ይሄድ ያለች ማለት ነው። እና እህቴ ለዚህ ደረጃ የምትደርስ እንዲዝም የምትኮን እንዲዝም የምትሆን አይደለችም። ምክንያቱም እኔ ነኝ እንጂ ትምህርት ተቤቱ ልጆችን የናታናሽ የኔ ተከታይና እኔን እንጂ ሌሎቹ ሁሉም ትምህርት ተምረዋል እስከ አስራ ሁለት ተምረዋል ማለት ነው። እሷም ጨርሳለች። ነርስ ነበረች። ከነርስነት ወደ ኋላ እንትን ብላ ያኔ አልፈልግም ባልዩ እንድትሰራ ማለት ነው። እንደገና ከልጅነት እስከ እውቀት ሶላቷ ምንድ በላችሁ። እንግዲህ ምርጋጅን የምታውቁት ታውቃላችሁ። ተምርጋጅ ጭሮ ቃዲ ስትወጣ ርቀት አለሁ። በጣም ርቀት፣ የአንድ ቀን ምንገር ነው ተዛ መታ ቂጧ ቁጭ ሳይል ውዱ አድርገው ወደ ሶላት ነው የምትገባው። ውሃ ልጠጣ ልረፍ ዲከመኝ ሳይሆን እንዴ፣ ዛሬው መኪና የለም የግር መንገድ ነው፣ አቀበት አለሁ ብዙ ያደክማል። ከልጅትነት እስከ እውቀት ድረስ በድኗ ላይ ሄቴ። በጣም በጣም ተመላችሁ በላይ በጣም እንትናላት። በዛ ላይ አደብ ያላት ሰው ናት። እንደማንኛውም ሰው አደለ ሙዚቃ እንደዚ ሰው ዛ ሲያብድ ሷት፣ እንዲያውም ተነስታ ትሄድ ያለች። አንዳንድ ቤት ደሞ በፊት ያኔ ታስታውሳችሁ የማን ያለብሽውን እንትን ፎቶ እየግድግዳው ላይ ይሰቀል ነበረ። ተግድግዳ ላይ ልጣ ያቃጠለ ሰው ናት። ምንድነው ፎቶ እንትን መትሩ ትላለህ። ምን ቢገርማችሁ ነው ዘንድ ያለ ፎቶ፣ ሁለት ፎቶዎች የዛሬ አምስት አመት በጭቅጭቅ የላከችኝ ፎቶ ናቸው ያሉት፣ ያውም እንደዚህ እንትን አላለም? በዛን ሰአን ያኔ ሰዓት ሙነሽ ነው እህቴ ዋዬ እንትን ብለሽብኛ ያለልኳት መጫት እኮ ነው ዋለችኝ። ላኪን ግን እንደዛም ሆኖ እህቴ በጣም ተመላችሁ በላይ ዲኗ ላይ ጠንካራ ናት። በትምህርትም ጨርሳለች፣ በዲኗም ጎበዝ ናት፣ ተነቃቢ ናት። ልጇ ትንሽ ልጅ ነው ገና 11 አመቱን ያዘው፣ እንግዲህ አስር ወር 11 አስር አመት አስር አመት ከአምስት ወሩ ነው ገና። ይህ ልጅ እንግዲህ ሶስት እዚያ ፍዟል ማለት ነው። እነግራ ነበር እንደውም ግን፣ በሰዓቱ ያኔ በጣም ነው ደስ ያለኝ። ልጆቿን እነሱ ቀርተው ሲመጡ ልጆቿን ቤት አስተዛዝ ላይ እኔ ቤት ውስጥ ቁልፍ አድርጋ እሷ መስጊድ ትሄዳለች። ተዛ ስትመለስ መልሳ ደግሞ ልጆቿን ትንትላለች። እናት የሌለዚህ ደረጃ የምትበቃ በእጇ አንስታ ምትበላ አደለችም። ሁለተኛ ደግሞ እስኪ እናንተ ሆነ እስቲ በራሳቸው እስኪ ገምቱት፣ እስቲ እናንተ ራሳችሁ ላይ ፍረዱት። አንድ ሰው መርዝ በልቶ መርዝ በላ ተብሎ 24 ሰዓት የሚቆይበት ሰዓት አለው እንዴ? ሮብ መቅሪብ ላይ በልታ አሙስ መቅሪብ ላይ ሞተች ነው የተባልኩት። የሰው ልጅ እንደዚ ሲሆን ያኔ እንዴት ነው ሊያደርስ የሚችለው ለእኔ ጥያቄ ሆኖብኛል ማለት ነው። ብዙ ጥያቄዎች እንቅልፍ ሊወስደኝ አልቻለም። ቅዠት ነው የሆነብኝ። ተመላችሁ በላይ አይታ ያልጠግበቻትልሽ፣ ዓመት ያልሞላልሽ ስምንት ወር ያልሞላልሽ ነው እንግዲህ ህጻን ናቸው ገና ልጆቿ። ሶስቱም ህጻን ናቸው። ይህኛው አስር ወር ከአስራ አምስት አምስት ወሩ ነው። ትንሹ ደግሞ ገና አምስት ዓመቱ ነው። ትንሽየዋ ደግሞ የመጨረሻ የቱ እንግዲህ ሰባት ወሯ ነው። ገና በጣም ነው መሳሳላት። ሁለቱ ወንዶች ናቸው። ሴቲቱ በቃ ጓኩታ ጓኩታ ያገኘቻት ነው የምመስለው እቴ ለቀልድ እንኳን ማለት ነው ዋይ ዴብቄ እንትን እልሻለሁ ስላት ረ በዚህ እንኳን እደራደርም፣ ትላለች። ኔ እና የኔን አያድርስባችሁ በሰባት ወር ውስጥ አንድ ፍሬ አጎቴ ማጣት፣ ታላቅ እህቴን ሲከፋኝ ሩጭ መህዴውን እ ትቸግረኝ ሩጭ፣ ሄጄ ከህቴ ጋር ነው ያለውን ነገ እንትን የሚለው እና ብዙዎቻችሁ በውስጥ እንትን ያላችሁ አላችሁ። ማመን አቃተኝ። ህልም ህልም መሰለኝ። እንዴት አድርጌ ልመን? ተቀኑ ሶስት ጊዜ እገባለሁ፣ ስልኳ ላይ ትገባለች የማለው ጉጉት አለኝ። እንዴት አድርጌ ልመን? አንድ ሰው በልጆቹ ቆጫክኖ እንዴት ዘንድ ነገር አያደርግም። ሁለተኛ ደግሞ ራሷ መርዝን አንስታ በት በላ ኑሮ ለራሴ በልቻለሁ እንዲህ ዝን የበላው በላ ትናገራለች ግን እሳሴ አማት ለእናቴ ይደውላ ምንድን ያለችው ዱ አድርጊልኝ ብቻ ነው ያለችው። አሞኛል ዱ አድርጊልኝ ነው ያለችው። በቃ ሌላ ምንም የተናገረችው ነገር የለም ማለት ነው። እና የኔን አያድርስባችሁ መቆምም መራመድም እንትን የሚል ብቻ ምን እንደምላችሁ አላውቀም። የደረሰበት ያውቀዋል። አዘን መስደት ላይ አዚህም በጣም ከባድ ነው። በተለይ በተለይ ብዙ አመት ኑራችሁ እየናፈቃችሁ በር በር እያዩ ዛሬ ነገ ትመጫለች ትመጣለች እየተባለ ለመንጫሽ ቴስመጪ ይሄን አድርገ ነው ይሄን ሰርተ ነው ይሄን አድርጌልሽ ይሄን አድርጌ በቃ ብዙ ነገሮች አሉ። እቴ መንገድ ላይ ናት። ምንም ማድረገው ቅጣም ባሮ ጥፈት ትብሎኛለ አታረገውም የናቴልሽ ብቻ ከባድ ነው መለባላቸው ወገኖቼ። አንዳንድ ጊዜም ዝም ብዬ ሳስበው ህልምም ይመስለኛል። ታኝቼም የባንን ይመስለኛል። እንደዚህ አይነት ሰው አደለች። በጣም ተምላችሁ በላይ ተወዳጅ፣ በጣም አገሩ ነው የሚወዳት። ቆሞ የሄደው ሀውዬ ሀውዬ ሀውዬ ነው የሚለው። በጣም መልካም ሰው ናት። ሰው ቀጥ ብላት ታይም እህቴ ግን በአሁን ሰዓት ላይ ምን ልበላችሁ፣ ኢትዮጵያ ውስጥ ያሉ ሴቶች የበሰለ እንጂ አብስለው መብላት አይችሉም። የበሰለውን ያንን ቤት ያን የሞቀ ቤት ያንን ሰው ወይ ገለው ወያችን ሰው አፋተው ለመግባት ነው ግብ ግብ የሚይዙት ምን ኑራልኝ የትም ሆና እህቴ አለች ብዬ እህቴን ፈለጋ ምን የትም ባህርኩኝ።